አባ መላሸቅ፣ መላሸቅ፣ መላሸቅ ምን ማለት ነው? መላሸቅ፣ መላሸቅ አ መላሸቅ፣ መላ የምን መላሸቅ ማለት ነው? የኢኮኖሚ መላሸቅ ነው? የስነ ምግባር መላሸቅ ነው? የምን መላሸቅ? አረ ብቻውን መላሸቅ? አንተ ምን ያደርግልሃል? ብቻው መላሸቅ ትርጉም ጻፉ ተብለን እኮ ነው መላሸቅ ነው። አዎ አማርኛ የቤት ስራ ተሰጥቶ እኮ ነው። መላሸቅ ማለት መውረድ፣ መዝቀጥ፣ መቀነስ። አሁን ለምሳሌ አንተ የሰዓት አጠቃቀም የላሸቀል። ትናንት መስራት የነበረብህን ቤት ስራ አሁን እየሰራ ነው፣ ላሽቃል ማለት ነው። ገባኝ። አባ መደንቆል ምንድን? አንተ ቀዚ ተረቀዚ ደንቋል። እኔ መረበሽ ነው እንዲያዙ ይሄ ልጅ ተበላሽቷል አስተካኪ ምን አድርገህ ነው ማቲ የቤት ስራ ያልገባኝን ጠይቄው እኮ ነው ምን አለበት ብትመልስለት ቴሌቪዥን እያዩ አይደለም እንዴ ለምን ደሞ ይረብሻል የዶልፊን ዶክመንተሪ ስንት ጊዜ ነው የምታዩት ታምር ስንቱም ጊዜ ሊ መረበሽ አለብኝ እንዴ አንተ አታፈጥብኝ ድና ግባ ናጫለች እንደውም እኔን ጠይቀኝ መልስ እንዳለ ጠይቀኝ መደንቆል ምንድን ነው ምን መደንቆል ማትዬ ወደ ክፍል ግባ ሂድ ተነስ በኋላ የከበደን አብረን እንሰራለን እሺ መቅቻ አብረን ነው የምንሰራው አይዞ ከብዶይና ያባረርኩት አትለው በጠዋት መደንቆል መደንቦል ይለኛል እና ቀስ ብለ ሂድልኝ ትለው? መጮህ አስፈላጊ ነው? ልጆች ላይ እንደዚህ? እሺ፣ አልጮህ። ምን ነው? ሳርዬ፣ ጆሮዬን። ምን ነው? ምን እንደለበሰች ተናገር። የሆነ የማስታወቂያ ኦዲሽን ውስጥ ነበር። ምንድን ነው የምትወስጂው? ኦዲሽን ውድድር ነው። ከዛ ተዳዳሪ ካሸነፍ ማስታወቂያውን ይሰራል። የምን ማስታወቂያ? እና ገላሽን እየታጠብሽ ነው የምትቀረጨው? እንደዚህ ራቁችን ትሄጂላቸው? ሳ- ሳሪ በመጀመሪያ የቅድም ልጆቹ ላይ አንጩህ የተባባል ነውን፣ እሱን ተግባራዊ ብናደረገው። ሁለተኛ ደግሞ ምን ታካብቻል? ሳሪዬ፣ የዛሬ ልጆች ከዚህ የባሰ ነገር አለን? እየለበሱ የሚወጡት የመምህርት ሳራ ልጅ ግን እንደዚህ ለብሳ ትሄድም ወይ? ደግሞ ሁሌም ታካብዡ ነገር አለ። ቀስ ቀስ ሳራ፣ አስደነግጥ ሸጥኩ። ፊልም እናሰራለን፣ ማስታወቂያ እናሰራለን እያሉ ልጆቹን ምን እንደሚያደርጉ አታውቅም። ምን ያደርጓቸዋል? ያፈጡባቸዋል። ግቢ አብረን ነው የምንሄደው? ወድሽ ወድሽን ያርሽበት ቦታ አይኔ እያየማ ማ ልጅ ላውሪ አልሰጥም። አረተ ረስ አታስጨንቅ። አንቺ ራስሽ መጠበቅ ያቅትሻል። መሄድ ከፈለግሽ አብረን ነው የምንሄደው። እንደውም ግቢ ልብስ እኔ ነው የሚመርጥልሽ። ጫማ እንኳን እኔ አልኩሽ እኮ ልብሱን፣ ነማጅ ብቻ ብሎ መለጠፍ ነው የሚያስፈልገው። ደንቆል ትለኝ እንዲያው? ብቻ አረ አይደለም፣ ለኮርኩም ተደንቁለ ነበር። መደጎስ ምን ማለት ነው? እኔ ተአምራ አልታ ማማ ለኦዲሽን መጣችሁ ነው እንዴ? ልጄ ኦዲሽን ታደርጋለች። ለሳሙናው ነው። ለሞዴሱን የመጣሽ ለሳሙና ማስታወቂያ ነው ያሉት። እኔ ደግሞ ለሞዴሱ መስሎኝ እኮ ተወዳዳሪ መጣብኝ ብዬ ሁለኝ። እሱ አንቺ ለሞዴስ ማስታወቂያ ነው የመጣሽ። ያገኘው ተነሳላለሁ፣ የፓስታ ማስታወቂያም ቢሆን የሪል ስቴት እንዲሆን ዛሬ ደግሞ የሞዴስ ብለዋል። ሰራ ና ሳምሬ ከብድም የሞዴስ ማስታወቂያ ከባድ ነው፣ ግን ህዝቡ አንቺ ካላስተዋወቅሽ አንገዛም። ምን ላድርግ? ይገርማል። ይህ ህዝብ ይህ ህዝብ ግን እንደው ሲያሳዝን አፈር ልብላለች። ውይ እማማ እየጠራሽ ነው። እርሶን ነበረ። እኔ ማማ እኔ አንተን ወልጄ አደርሳለሁ እንዳትለኝ። ቅርታ፣ የእርሶ ኦዲሽን ከሰዓት ተላልፏል። ስምንት ሰዓት ይምጡ። ስንት ስርዓት ለመተል እንዴት ትጫወትብናላችሁ? ባቀ ይቅርታማ፣ እናቴ፣ ፕሮዲሰሩ ስላልመጣ ነው። እኛም ከሰዓት እንምጣ። አንቺ የሳሙና ማስታወቂያ ላይ ነው አይደል የምትወዳደሩ? እናንተ ግቡ። ደህና ዋል፣ ደህና ዋል፣ ደህና ዋል። እኔ የምልህ የሳሙናውን ማስታወቂያ ልሞክር እስቲ። ልበሹ ወይ ልበሹ፣ ወጥ ተቀመጡ፣ ተቀመጡ። እኔ ግን ከመጀመራችን በፊት አንድ ጥያቄ ነበረኝ። ለምንድን ነው ኦዲሽን ልጆቹን ስትቀጥሩ ራቁታችሁን ነው የምትሉት? ኧረ እኛ እንደዛ አላልንም። እኛ ርቃናችሁን ነው አላለም ብላችኋል እንጂ ለዛ አይደል? እንደ ራቁቷ ልትመጣ ነበረው። የመረጃ ስተት ይሆናል እንጂ እኛ እንደዛ እናደርግም። ለመሆኑ ሳሙናዊ ምንድን ነው? የገላ ነው ወይስ የልብስ የሚጠቀሙት ንጥረ ነገርስ ምንድን ነው? ንጥረ ነገር ሲሉ? የሳሙናውን ንጥረ ነገር ሳታውቁ ነው እንደ ማስታወቂያ የምትሰሩት? ንጥረ ነገር ምን ያደርግልናል? ይቅርት ቅርታ አድርግልኝ እኔ የኬሚስትሪ አስተማሪ ነኝ። እያንዳንዷን ነገር ስሪቷን ማጥናት ወዳለሁ። እናንተ ደግሞ የማስታወቂያ ሰራተኞች ናችሁ። እያንዳንዱን አሰራሩን ንጥረ ነገሩን ማወቅ ይገባችኋል። አ አዲስ ስክሪፕት ሀሳብ መጣልኝ። ሳሙናው ያነጻል፣ ያጸዳል ብቻ ከምንል አሰራሩንም ብናስረዳ ተቀባይነት የሚኖረው ይመስለኛል። ማስታወቂያውን በመጻፍ ያግዙና፣ እርሶ። እኔ ጻፍኩትን ማን ሊያቀርብ? እርሶ ያቀርቡታል። እየቀለድክብኝ ነው? ኧረ ከምሬ ነው። አሁን ባመጡት ሀሳብ ቢያቀርቡት በጣም አሪፍ የሚሆን ይመስለኛል። የኔ ኦዲሽንስ እ ሀሳብ ተቀይሯል። እንግዲህ ካላችሁ ምን አደረጋለሁ የስ አውሳም ጁለሪ ዋ አማን በአማን አውሳም ጁለሪ ላለፉት ሁለት አሥርት ዓመታት ንጹሕ ወርቅ በማቅረብ ለደንበኞቹ ውበት ድምቀት ሆኖ ዘልቋል። ወርቆቻችን በላቦራቶሪ ጥራታቸው የተረጋገጠ ሙሉ የሕይወት ዘመን ዋስትናና ኢንሹራንስ ያላቸው ሲሆን በገዙት ባይረኩ መቶ ፐርሰንት ገንዘቡ ተመላሽ ይደረግልዎታል። ወደ የትኛውም የዓለም ክፍል ያዘዙትን እናደርሳለን። አውሳም ጁዌለሪ

ኤስአር ሳሙና ምን ሽቤት ላሪ እየተለማመድኩ ነው ለቀረጻው። በኩል ገና አምስት ሰዓት እኮ ነው። እዚህ ተለማምጄ ቀረጻው ላይ እንዳላስቸግራቸው እኮ ነው። እቆይ ልብስ ማጠብ የምትለማመጅ እኮ ነው? ለምን ውጭ ወጥተሽ የእውነተኛውን እያጠጫት፣ ደግሞ ትውስ ልለማመድበት። ለጻዕዳ ልብስ ረሳሳር፣ ተይ፣ ልተኛበት። ተይ ተይ እንዴ ደክሞኛል። እንዴው አልኩት፣ ምንም አንተ ሰውዬ፣ አርፋተኛ ምን አባህ ነው? ዝም ብለህ ነግሬሃለሁ፣ እንዳልመጣብህ። ሊያሳብዱኝ ነው ሰዎች። ለፀዳ ልብስ ኤስ አር ሳሙና። ድንቅ ድንቅ ብላሽ ትሽ ከንቱ ይህን ትስታለ ስኬት ይሳት ድንቅ ድንቅ ትሽ። ማን ነው እሱ? ጠሩኝ፣ ቲችር ስርዓት ይኖር። መምህር ብለህ ጥራ። ጠሩኝ መምህር ስርዓት ይኑር። አንተ አሟል ተጠራ መምህር ታዲዮስ በል ጠሩኝ መምህር ታዲዮስ። አዎ ጠርቻ አለሁ። ለምንድን ነው ቤት ስራ ሳሰራ የመጣኸው? ከበደኝ ከእና ይያው ሞተ እና የከበደ እንደሆነ ሳሰራ ነው የምትመጣው? እንደው አሁን ማን ይሞት ተጥለግለግ ሁሉ ሳይል ቀርቶ ነው የቤት ስራን ሳታቦር የመጣኸው? ይቅርታ ቲቸር፣ ግን የሚሉትን ቃል ማንም ማንንም አያውቁም። እቺን ይወዳል እንዳንተ ትዕግስት ሰህል ወይ ወይን የጠነዘዘኝ ማንም የለም ካንተ ጋራ ተካሮች እጅጉን ነው የሰለቸኝ። እንደ ዕድል ፈንታ ምንድን ነው እስቲ፣ ተንፍሰው። አንተ እንዴት ነው የምትኮናፈሰው? እንደው ለመሆኑ ግን ይሄን አመልከን አማጮች ያውቃሉ? ዝም ነው የሚሉ ከአንተ ጋር ንግግር ነው ጉንጫ አልፋ ነው። እንደውም አማጭ ይዘና ከአንተ ጋር ሰልችቶኛል። አማጮችን ይዘ እንድትመጣ። ይቅርታ ቲቸር፣ አማጭ ምን ማለት ነው? ጭራሽ አማጭ አታውቅም? ከና ህያው ሞተ አመጦ ወለደህንም አታውቅም? ማንተ አንተ ራሙቻ፣ ወላይ ሰዓት እዚህ ግቢ ድርሽ እንዳትል፣ ውርድ ከራሴ። ተናገር ያለው አባይ ነው እንዴ? እሱማ የሚጠቅምን ነገር አታጠና ምናምን ሲል ችግር የለውም ይዤው እመጣለሁ። ከና አህያው ሞተ። የሚያሳዝን ጊዜ ነው። ልጅም ማማጭ የምናስተምርበት ዘመን ላይ ደርሰናል። ድንቅ ብላሽ

እንደውም አንዱ ሽንጤ ላይ ሳያገኘ ያ ስነሳ ራሱ በጣም እየተሰማኝ ነው። ሽንጥህን ራስ ምታቱን በጣም ከባድ ነው። ሻርክ ሲነክስ ራስ ምታት አለው እንዴ? እያሾፍሽ ነው። ሳር አ ግራ ጋባኝ። ኩታሚ መጀመሪያ ሻርክ አሯሯጠኝ አልክ። ሻርክ አሯሯጥብ ከዛ ቀጠልክና ሽንጤን አልክና ክንድህን ያዝክ ክንድ ላይ ሽንጥ ምን ይሰራል? ከዛ ራሴን አመመኝ። ቡና ጠጣበት ይለቃል እንግዲህ እንግዲህ ምን አለብሽ አሾፊብኝ እውነቴን እኮ ነው ቡና ጠጣበት ፈታ ትላለ ታሙዬ የሞት እውነቴን ነው ቆይ ወዴት ለመሄድ ነው በሌሊት እንደዚህ ምትለባብሽው አልነገርኩም እንዴ ቀረጻ እኮ ዛሬ ነው እንደዚህ በሌሊት የራት ልብስ ምትለብሹ ለቀረጻው እንዳይሆን ታዲያ ነው እንጂ የሳሙና ማስታወቂያ ነው ላልሽም እንዴ እና ሳሙናውን ልትበሉ ነው ወይስ ከሳሙና ጋር ሳልሳል ደንሽ ነው? የራስ ልብስ ለብሰሽ ምታጥቢ? እና ምን ለብሼ ልቀረጽ? እዚህ ስትሆኝ ምን ለብሰሽ ነው የምታጥቢው? ሪያሊቲውን እኮ ነው የማሳየት ያለብህ። ያንተን ትታ ምን ችግር አለው? ኡ ታምዬ፣ እውነትም ሻርኩ ሳያገኝ አይቀርም። አረፍ በልበት ይተውሃል። አላርፍም። እዚሁ ተኝቼ ቃትታለሁ። ሰው የለኝ እኔ ምነው ዛሬ በዓል ነው እንጂ፣ ይምባል። አይ ልብስሽ! የማን ልደት ነው ዘነጥ? ኩባ አይደለ? እኔ እናታችሁ እንደዚህ ነኝ እንዳትረሱ። ትምህርት ቤት እንደሱ ነው የምትሄጂው? ዛሬ ትምህርት ቤት አልሄድም፣ ቀጠሮ አለኝ። ወላጅ አምጣ ተብዬ እኮ አንቺ እንደወሰድሽ ነበር። ጀርማን ነው አምጡ ያለ ቲቸር? አይደለም መምህር ታዲዮስም፣ የአማርኛ አስተማሪ ከአባት ጋር አገናኘዋል። እኔ የምልሽ ሳራ፣ ይሄ ነገር ምንም አልጣመኝም። አባ ልክ ስፈልግ፣ ዝም በል አንተ። ከእናትህ ጋር ጨረስነው ጉዳይ። እኔ በበኩሌ ጨርሻለሁ። አንተ አልጨረስኩም። ምንድን ነው የምታወሪው? ወላጅ ካላመጣህ አትገባም ብሎኛል አዲሱ አስተማሪ። ልጆቹን እንዳለ ወላጅ አምጡ እያለ ነው። እና እናትህን ይዘህ ሂድ። እኔ አሞኝ ነገርኩህ አይደለም እንዴ? እኔ ቀጠሮ አለኝ ዛሬ ስራ ልሂድ። ደሞ ወላጅ ካላመጣህ ደግሞ እንዳትገባ ብሎኛል። እኔ ራሴን አሞኛል፣ መሄድ አልችልም። እናትህን ይዘህ ሂድ። እኔ ብቻ ነኝ እንዴ ወላጅ ሰውዬ እንዴት ነው እዚያ ያማርብሽ እናንተ ብቻ መዘነጥ የምትችሉ ይመስላችሁ የዛሬ ልጆች እና ወላጅ ሁኝ ልትላት እንዳይሆን ብቻ እንደምንም ብለ አባትን አግባባና ይዘው ነው አሁን መብረቅ የመታው ሰው እንደዚህ ይቆማል። ቤት ሁሉም ነገር እውቀት እንዳደረጋችሁት። ቶ ወላጅ ሆነህ ታውቃለህ? ትምህርት ቤት ወላጅ አምጣ ተብዬ ነበር እና ማ አባም እምቢ አሉ። ለምን ወላጅ ሆነህ አትሄድልኝም? አስተማሪው የማን ልጅ እንዲሆን ካያውቅም አያውቅም። ገና አዲስ አስተማሪ ነው። የአሁኑን ከሄድክልኝ ከዚህ በኋላ ወላጅ ብዬ አላስወጣም። ከባድ ነው እንጂ ትልቅ ኃላፊነት የሚጠይቅ ነገር ነው። ይህ ነገር እኮ በገንዘብ ሲሰላ በጣም ከባድ ነው። ምን ታደርግልኛለ? በልዋጩ የቆጠብኩት አንድ ሺህ ብር አለ አምስት መቶ ነው ሰጣል። የቆጠብኩት ትቆጥባለህ እንዴ? እና ተስማማ። እንዲ ቀላል ተስማማ። እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብሎ የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። ሳሙናው ገና ኢምፖርት እየተደረገ ነው። ልክ አገር ውስጥ እንደገባ እንሰጦታለን። ታዲያ በምንድን ነው ማጥበው? ማጠብ ሲሉ ምኑን ነው የሚያጥቡት? ማስታወቂያው ነዋ። እያጠብኩ አይደል የምሰራው። በደንብ እኮ ነው የተለማመድኩት። እሺ፣ እሺ ኤስ ኤስ አር አረፋው ነው እንደሱ እኮ አይደለም። በድምጽ እኮ ነው የምትቀረጨው። አንቺ ደግሞ ስታጥቢ ምናምን እኮ አይደለም። ያሰራሩን ጥራት ልክ እንደ ኬሚስት ባለሙያነትሽ ነው የምታብራር። ደግሞ ስክሪፕቱን ጽፈሽ አይደል እንዴ? እና ቀረጻ ያለው የድምጽ አለ የድምጽ ምን ያደርግልኛል? የምስል ቀረጻውንማ እኮ ሞዴሎች ናቸው የሚሰሩት። ማዘር ማዘር ይቅርታ ማዘር ማለት ፈልጌ አይደለም። ግን ምን አስበው ነው እንዴ? አሀ፣ ለዛ ነው እንዲህ ለብሰው የመጡት። ስላለባበሴ ምንም አይመለከትም ማዘር እንዴ ይህ ሰው እየተራመደ ነው? እየተንሳፈፈ ነው የመጣው። እጅ እንዳታስብልኝ፣ ፒስ ነው። ቲቸር፣ መምህር ታዲዮስ፣ የዚህ ልጅ አማጭ እርስ ነውት ሰተን ወላጅ ለማለት ፈልጎ ነው ሷስዳሆኔ ነኝ ማዙካውኝ ነ ያሳደግኩት ነ ትየለ ወዲያ ቅዝምዝም ወዲያሉ እንደው በጠራችሁ ብሩህ በሆነችው አማርኛ ብንግባባ አይሻልም? ማቲ ምን አጥፍታ ነው? አይ ተባዕትን እንደ እንስት እንስትን ደግሞ እንደ ተባዕት መጥራት የሚለመዳ ሊሉ ነበር ባለቅኔና እኔና ሊቀጠበብት ክፍል ወልደ ዮሐንስ ይኸው ትንቢታቸው ተፈጸመ። አሁን ሀተታውን ላሽ ይበሉና እስቲ ወደ ገደለው ጭራሽ ወደ ገደለው ምንድን ነው የሰውዬ ገተታ? እኔ እንደዚህ አይነት ነገር ልታገስ አልችልም። ልታረግ ነው በቃ ፍታዋ እኔ መሄዴ ነው። አምስት መቶ ብሯን አታገኛት። የሞከርኩበትን ሁለት መቶ ሃምሳ ግን ትከፍላለህ። በቃ ቀጠፋ፣ አንተ እኔ ላይ ቅጥፈት። ና ና፣ ተከተለኝ። አንቺ ነሽ እዚህ ጦስ ውስጥ የከተትሽ፣ ጨቅጭቅኛውን ዛሬ ሰላም አይደለም እንዴ? ምንድነው ፈገግታው ታዲያ? ድንጋጤ ነው። ያው ስደነግጥ ፈገግ ሌለ። ምንም ችግር አለ? ምንም ችግር የለም። ሁሉም ነገር ሰላም። ምነው? ቀረጻውን ሰረዙት። ለድምፅ ነው የምንፈልግሽ አሉኝ። እንዲ ያ ሁሉ በደረቅ ለሊት አስተጣጠብ ስትለማመጅ ለማመጅ የነበረው ቀረ። ሞዴል ነው የምናሰራው። እና እሱን አታውቂም ነበር? አንቺ ታውቂ ነበር። ሳሙና ማስታወቂያ ትሽ አታውቂም እንዴ ማሚ? ምን ማለት ነው ያው ምንድነው ለማለት የፈለገችው ሲገባኝ ሲገባኝ እንደዚህ አይነት ማስታወቂያ ላይ እንዳንቺ አይነት ሰው አይተሽ ታውቂያለሽ ወይ እንዴት አይተሽ አትረጅም አደለም እንደዛ ነው እያወቅሽ ነው እንደዚህ ለባብሽ ስወጣ ማትከለክኝ እንዴ ስለማረብሽ ማ ደስ ብሎኛል ወሬኛ እናት ስለተዋረደ ይደስ አለሽ አደለ ሳ ለእኔ መቼም ቢሆን ሞዴል ምን ሆነህ ነው አንተ? መሰለህ ነው እንደዛ ነው። ተናገር እንጂ ከማን ጋር ነው የተደባደብከው? ኧረ ፋታ ስጡኝ። ተደባድቤ አይደለም ተደብድቤ ነው። ማን የደበደበ? አማርኛ መምህር። ለምንድ ነው አማርኛ መምህር የሚመጣ ጥፋት አትፍቼ ነው ምንድን ነው ያጠፋው? ወላጅ አምጣ ተባልኩ እና ቶጃን ይዤ ሄድኩ እና ቶጃን በቃኝ ብሎ ሲሄድ አስተማሪው ቀጠፍክ ብሎ እኔ እንደበደበኝ። ቆይ ሲጀመር ገና ወላጅ አምጣ ስትባል ለምንድን ነው ቶጃን ይዘህ የምትሄደው? እኛ እያለን ሁላችሁንም ጠይቂያችሁ እምቢ አላላችሁኝም እንዴ? እኛ ታሪክ ብለናል፣ አዎ ብለናል፣ ብለናል፣ አዎ ቢሆንም ግን እንደዚህ ማድረግ አልነበረበትም። ነገ እንደገባው አናግረዋል። ነገ

ፕሮፌሰር የሚለው መጠሪያ ውስጥ በርካታ እንግሊዝኛ ቃላት ስለተሞጀሩበት እንደ አማርኛ መምህርና ምሩቅነቴ ተራህዶ ልሄቅ ስሎት ነው ደስ የሚለኝ። እኔም እኮ ሰሚ ያጣሁ እንጂ እኔም ስም የኔታ መርጌታ መባል ነበረበት። የኔታ ቁጭ ተራላ ጉልትትና ጤና ምን ነው? ተራዶ ልሄቅ ምን አጠፋው? ምን አጎደልኩ? ምን አጎደልኩ? የልጆቹን አካል ለማጉደል እንዲህ ተግተህ እየሰራ ምን አጎደልኩ ትለኛለህ? ልጆቹ አሉ ተራዶ ሊቅ ልጆቹ እኮ ልጅ አይደሉም ፍጹም አልተገሩም መገራትና ልክ መግባትም አለባቸው እንጂ እና በዱላን የምትገራቸው ተራዶ ሊቅ እና ላቅ ማደም አልደረሱ አላማክራቸው ልክ ማስገባትና መስመር ማስያዝ ነው እንጂ እንኳን መማታት መገላመጥ የማይቻልበት ትምህርት ቤት እያተማርክ እንደሆነ አታውቅም እ ደግሞ አሁን እነዚህ ልጆች እስኪ ምናቸው ይመታል ከመቼ ጀምሮ ነው ልጆቹን ዱላ አስተካክሎ የሚያውቀው? አሁን ጥሩ ሀሳብ አነሱ፣ ተራዶ ልሂቅ። ዱላ ልጆችንም ብዛም አያርድምም አያርቅም። አሁን ጥሩ ሸጋው መፍትሄ፣ ሸጋ መላም የሆነው በርበሬ ማጠን ነበር። እንደው ችግር የሆነብኝ ግን እንደው ለዚህ ሁሉ ተማሪ የሚበቃ በርበሬ መግዛት አቅም ስለሚቸግረኝ፣ ትምህርት ቤቱ ይህንን ተናሳሽነትን አይቶ እንደው አቅርቦት ቢያደርግልኝ ለመጠየቅ ነበር የመጣሁት በርበሬ እንድናቀርብ? አዎ ተራዶ ሊቅ በፈረሱላ ደስ ይለኛል። ማለፊያ ሐሳብ ነው። ማን ታዲዮስ። የኔታ ታዲዮስ። የኔታ ታዲዮስ። አቤት። እስቲ ላልተወሰነ ጊዜ እረፍት። ምነው ተራዶ ሊቅ ሳይደክምኝ እየሰራው እረፍትን ምን አመጣው? ልጆቹ ደከማቸዋል። ልጆቹ ይረፍቱ። ላልተወሰነ ጊዜ ረፍት። ባይሆን ደውልላሉ። እኔ ጋ አንድ ቶጃ የሚባል አለ በርበሬውን ማዘጋጃለሁ እየመጣ ታርምልኛለህ። ጨርሻል በቃ አባ። እስቲ ዝም በይልኝ ሳራ፣ ለአስረኛ ጊዜ ኩልና። የሆነ ነገር ድምፅ የሰለቸው ግን እችን ሞዴል ብሎ ከሚያሰሩ አንቺ አትሺም ነበር እኔ ያጣ ለማኝ ይሰደባል አሉ። መምህር ታዲዮስ ማን ነው ለማኝ? አንተ። እኔ የምልህ የአስተማሪውን ነገር እንዴት አረከው? አዎ አረፍተ ተሰጠውታ። ልጆቹም በርበሬ ማጥንበት። የበርበሬ በጀት ይፈቀድልኛል? በዚህ ዘመን በርበሬ ማጠን! በርበሬ ምን አይነት ኋላ ቀር አስተማሪ ነው። በእናታችሁ አባ፣ ሁለት መቶ ሃምሳ ብር ይኖራል? ምን ያረጋል? ሁለት መቶ ሃምሳ ብር ቶጃነ ወላጅ ሆኖ ለመጣበት ከፍሎ ነው ይህም ደወለ። መምህር ታዲያውስ፣ ለምን ጸጥቶኛል? እንደዚህ አይነት ለተበላሸ ልጅ በርበሬ ነው የሚያስፈልገው። ሄሎ መምህር ታዲያውስ፣ ጸጽቶኛል።